እመቤታችን ከቤተ መቅደስ እንድትወጣ ሲፈረድባት፣ አይሁድ ሲፈርዱባት፣ ሲወስኑባት እቺ ብላቴና ማቅማ ሊንስታ ደረሰች ያለው ጎልማሳ ቤተ መቅደስ ገብቶ ቤተ መቅደሳችን ያረግጥብናል ብለው ሴራ ሰሩባት። በተቃውሞ ተነሱባት። ከቤተ መቅደስ እንድትወጣ እንድትወሳደድ ወሰኑባት። ይሄ ሲሆን የቤተ መቅደሱ አገልጋይ ሊቀ ካህናት ዘካርያስ ተጨነቀ። ባላደራ ነውና ሲጨንቀው ጆል መጥቶ ህዝቡን ሰብስቦ የዚህች ብላቴና ነገር እንዴት ይሁን? ምን እያሳለ እመቤታችን ድንግል ማርያም ከእግዚአብሔር በታች አንተ ነህ ያለኸኝ አባት፣ ወደ እግዚአብሔር አመልክትልኝ አለችው። ከነገደ ይሁዳ ሚስቱ ሚስቱ የሞተችበትን ብትር ሰብስበህ በመጀመሪያው ሰዓተ ቤሪት ይዘህ ወደ ቤተ መቅደስ ግባ አለው። ከነገደ ሌዊ የሆነውን ሁሉንም ብትሩን ሰብስቦ ይዞ ወደ ቤተ እግዚአብሔር ገባ። ገብተህ ከዚያ ስብትንጸልይበት ድር በዚያ ላይ ምልክት አሳያለሁ። ለዚያ ስጣታ ነው ይህ ሰብስቦ ይዞ ቢገባ ከዮሴፍ በትር ላይ ወይ ዮሴፍ እቀባ ለማርያም ትህርትከ ዮሴፍ ሆይ እጮኛህን ማርያምን ጠብቃት፣ አገልግላት፣ ተላላካት የሚል ተጽፎ ተገኘ። በጥበብ እግዚአብሔር ዝም ብሎ ማንም ሰይ ጽፈው ሁለተኛ እጣቢ ጥሉ። አሁንም ለዮሴፍ ወጣጠው ከዚያ ሌላ ሶስተኛ ደግሞ ርግብ ወረደችና፣ ነጭ ርግብ ከራሱ ከዮሴፍ ላይ አረፈችበት። እሱም ምስክር ሆነ፣ ተረጋገጠ። በዚህ ዮሴፍ እመቤታችንን ለመጠበቅ የታጨው የተመረጠበት በዚህ በዚህ ተረጋግጦ ነው እንጂ ዝም ብሎ ተነስቶ አይደለም።